ያላችሁበት ይብዛ፣ የተከበራችሁ ተመልካቾቻችን፣ ይህ የኢትዮጵያ ኦርቶዶክስ ተዋህዶ ቴሌቪዥን ነው። መርሃ ግብራችን ዓውደ ወራዙት ይሰኛል። በዛሬው መርሃ ግብራችን ከተመረጠው ርዕሰ ጉዳይ ጋር ውይይት ልናደርግ ከእናንተ ጋር ቀነ ቀጠሮ ይዘን እነሆ በሳታችን ተገኝተናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ከእንግዳችን ጋር ተዋውቀን ቀጥታ ወደ ፕሮግራሙ እንገባለን ማለት ነው። እንኳን ደህና መጡ። አመሰግናለሁ። እንኳን ደህና ቆያችሁ። እንተዋወቁት እስኪ ሙሉ ስሙን። አለማየሁ አያሌው እባላለሁ አቶ አለማየሁ እንግዲህ በአንድ አጥቢያ ላይም የቤተ ክርስቲያን አገልግሎት ላይ የሚሳተፉ አባት ናቸው ና የቤተ ክርስቲያን አገልግሎቱ ምን ይመስላል? የት ደብር ነው የሚያገለግሉትስ? አዎ፣ ብዙ ጊዜ የእኔ ተሳትፎ ከህፃናቶች ጋር በተያያዘ ነው። ባለውበት አካባቢ ኮልፌ ቀራኒ አካባቢ ነው የሚለው በተለይ ሰንበት ትምህርት ቤቶችን በተመለከተ ነው የእኔ ተሳትፎ እና የእኔ አገልግሎት ወደ ኮልፌ ቀራኒ ቤተል አካባቢ ዳግማዊት ጻድቃኔ ማርያም እና በተለይ ደግሞ ደብረ ድረስ ቅዱስ ጊዮርጊስ ቤተ ክርስቲያን ቤተል ከሰንበት ትምህርት ቤት ወጣቶች ጋር አንዳንድ የሚሰራቸው ነገሮች አሉ። መልካም። እንግዲህ ያው ውሎ አዳሩ አብዛኛውን ጊዜ ወጣቶች ላይ በመስራት ሰፊውን በስራ ድርሻዎትም እንግዲህ ጊዜውትን ብዙውን ጊዜውትን የሚሰጡት ወጣቶች ላይ በመስራት ነው እና እንደው ወጣት ማለት በራሱ ከቃሉ ትርጓሜ ስንነሳ ወጣት ማለት ምን ማለት ነው? የወጣት አንድምታው ምንድን ነው? ወጣት ስንልስ የትኛውን አካል ነው ወጣት ብለን የምንጠራው? የእድሜ ገደብም ስላለው ነው። አመሰግናለሁ። ያው ሙያዊም ህጻናትና ወጣቶች ላይ ነው ስፔሻላይዝ ያደረግኩት። የረዥም ጊዜ እንዳልሽው ከህፃናትና ከወጣቶች ከትምህርት ቤት ጋራ ነው የሰራውት። ከዚያ አንጻር እንግዲህ ወጣትነት ያው የሽግግር ወቅት ማለት ነው። ወጣትነት ከህፃንነት ወደ ታዳጊነት፣ ከታዳጊነት ደግሞ ወደ ወጣትነት፣ ከወጣትነት ወደ ጉልምስና ነው ሽግግሩ። ስለዚህ በአጭሩ ወጣትነት ከታዳጊነት ወደ ጉልምስና የሚደረግ የሽግግር ወቅት ማለት ነው በአጭር ትርጉሙ። የእድሜ ገደብ አለው እንዳልሽው ያው በካሃዱ ዓለም ለምሳሌ የኛ ሀገር መንግስት ከ15 እስከ 29 በወጣቶች ፖሊሲ ላይ አስቀምጧል የእድሜ ገደቡን። የአፍሪካ ሕብረት ከ15 እስከ 35 ብሎ ያስቀምጣል። የተባበሩ መንግስታት ድርጅት ወጣትነትን ከ15 እስከ 24 ይለዋል። ወደኛ ስትመጪ ደግሞ አይ ቲንክ የማህበረ ቅዱሳን ድረ ገጽ ላይ ወጣትነትን ከ20 እስከ 40 መሰለኝ እንደዚህ አይነት ብሎ ያካትቷልና ይሄ ገደብ አለው ግን ወጣትነት መለያው ከእድሜ ገደቡ፣ በተለይ ደግሞ በኛ ተጨባጭ ሁኔታ ከትርጉሙ ያለፈ ነው። ትልቅ የአገልግሎት ራስን ወደ ጥበብ የማሻገር የማወቅ ጉጉት የሚበዛበት በአግባቡ ሊጠበቅ በአግባቡ ሊመራ የሚገባው የእድሜ ክፍል ነው። ምክንያቱም ይሄን የእድሜ ክፍል በአግባቡ ካልመራ ነው አጥፊነቱ ጠፊነቱም ስለሚበዛ ማለት ነው። እኔ በዛን ገል ነው ማየ። እንግዲህ ወጣትነት ራሱን የቻለ መገለጫ ባህሪ ያለው ከምናደርጋቸው ነገሮች የተነሳ ይ እ እድሜው እኮ ነው እድሜዋ ስለሆነ ነው እያለን ብዙ ነገሮችን ከበር እናረጋቸዋለን። እና የራሱ መገለጫ ባህሪ ያለው ካለውስ፣ ምን ምንድን ነው መገለጫ ባህሪው የሚመነጨው በሕፃንነትና በታዳጊነት ከመነጣበት የሕይወት ልምድ ነው። መገለጫ አለው። ቅድም ጠቆም አድርጌሻለሁኝ አንዱ አንዱና ዋነኛው መገለጫ ወጣትነት በሰፊው የማወቅ ራስን ለነገ የኃላፊነት የማዘጋጀት የመመራመር፣ የመመርመር በተለይ የመጣንበትን ማህበረሰብ የበለጠ ትርጉም ሰጥቶ ራስን ለተሻለ ነገ የማዘጋጃ ነው። መገለጫው ተዘዋሪ ደግሞ እድሜው ነው ከማበላሸት ካሉታ የጎን ጋራ ነው የሚታየው። አሁን እየበዛ ያለውና ቅድም እንዳልኩሽ እንደው በዚህ አጋጣሚ ይህንን ምድር ስላመቻቻችሁልኝ አመሰግናለሁና ሀሳቡ ትኩረታችን በጣም የሚያሳስበንም ነገር ይሄ አሉታዊ መገለጫው ነው። አሉታዊ መገለጫው ራስን ራስን በማይሆን ቦታ ማስቀመጥ፣ ራስን በማይሆን ቦታ መምራት ከሁሉም በላይ ደግሞ በተለይ በእኛ ተጨባጭ ሁኔታ አሸናፊነት የተሰጠነን አሸናፊነት ወደ ተሸናፊነት ወደ ተስፋ ቢስነት የመለወጥ ክፉ ነገሩ ስለሚንጸባረቅበት ብዙዎቻችን በዛ መልኩ ነው የምንተረጎመው። ግን ዋና የትክክለኛ ወጣትነት በተለይ ደግሞ በእኛ የጽናት፣ የአሸናፊነት፣ የብሩህነት አዲስ ነገር የማወቅ አዲስ ነገር የመጨመር ነው መገለጫው በእኛ ሃይማኖት እና በኛ አኗኗ ርግ ማለት ነው። እንግዲህ አሁን ላይ የወጣትነት መገለጫዎች እጅግ ብዙ ናቸው። ወጣትነትን ደግሞ ከክርስትና ጋር ስናያይዘው ደግሞ ራሱን የቻለ የሚያጎለብትልን ራሳችንን እንድናዳብር የሚረዳንም አንዱ መንገዳችን እምነታችን ነው። እንደው ወጣትነትና ክርስትና እንዴት ይያያዛል? እንዴትስ አብሮ መሄድ ይችላል? ቅድም ካልኩት ጋር ላያይዘው ወጣትነት በተለይ በእኛ እምነት ውስጥ የጽናት ነው ብለናል። ጽናት ደግሞ ከኢየሱስ ክርስቶስ የሚሰጠን ጸጋ ነው። ያየውን ስቃይ የከፈለው መስዋዕትነት ለኛ ብሎ ሞቶ ለኛ ብሎ ተሰቅሏል። ባጭሩ ያ ነው ክርስትና፣ ከዛ የመነጨ ጽናት ነው በዚህ ትክክለኛ እውቀት ውስጥና በዚህ መርህ ውስጥ የሚሄድ ወጣት ይሄን የጨበጠ ወጣት እኛ እንዳደግንበት እኛ እንደኖርንበት አይኖርም ማለት ነው። አሸናፊ ይሆናል። እኛ በብዙ መልኩ የሚገባውን ማግኘት የሚገባንን በተለያዩ ሁኔታዎች ስላላገኘን ሰንፈን ሊሆን ይችላል። ግን አሁን ሚስጥሩን ገብተን ስናየው ክርስትና የጽናት የአሸናፊነት ብዙ ነገር መገለጫ ነው። ውድቀት አያሳይም። በክርስትና ውስጥ እንቅፋት ሊኖር ይችላል ግን ያን እንቅፋት የማለፍ አቅም ስለማይፈጠረልን በውድቀት ይንጸባረቃል። እና እኔ ክርስትናን የማየው የተከፈለልንን መስዋዕትነት ለእኛ ተብሎ የሞተው ጌታችን ኢየሱስ ክርስቶስን የእሱን ሕይወት መከተል በጋዱ ዓለም ላይ ደግሞ አሸናፊ መሆን ነው። ኢቨን ጠላቶቻችንም እንኳ ቢኖሩ ልናሸንፍ የምንችልበት ብርሃናማ መንገድ አለ በዛ ውስጥ ያን ብርሃናማ መንገድ ግን ካላየ ነው ካልተማር ነው ካልኖር ነው ላናየው እንችላለን። በቀላሉ ደግሞ አሁን ባለው ወቅታዊ ሁኔታ ተገልብጦ ተሸናፊ ያደርግናል ማለት ነው እና እኔ ክርስትናን ማየው ከዛ አንጻር ነው። መልካም። ምናልባት ይሄ የወጣትነት ጊዜያችን ላወቀበት ገነት፣ ላላወቀበት ሲኦል የሚሆንበትም ጊዜ ነው። እጅግ በጣም የምናተርፍበት ዝቅ ሲል ደግሞ እጅግ በጣም ይሄ ውድቀታችንን የምንሸምትበት ጊዜ ነው። እንደው በእናንተ ጊዜ የነበረው የወጣትነት ጊዜና አሁን ላይ ያለውን እንደው የምትመለከቱት ምን ነገሮችን ማነጻጸር አይደል፣ የኛ ሕይወት ብዙ ጊዜ በማህበረሰቡ ውስጥም የተለመደ አባባል አለ ወይ የአሁን የስምንተኛው ሺ ትውልድ፣ በእኛ ጊዜ የነበሩ ልጆች እኮ እኛ እኮ በእኛ ጊዜ የዘመኑ ልጆች የሚባላለ ራሳችንን በዘመን ውስጥ እየደበቅን ዘመኑን እየወቀስን የምንሄድበት መንገድ አለ። ዘመኑ የተለወጠ አይመስለኝም። እኔ እኛ ነን የተለወጠ፣ ነው የኛ መለወጥ ነው ዘመን ውስጥ የደበቀን ብዬ ነው ማምነውና እንደው በእናንተ ጊዜ የነበረው የወጣትነት ጊዜና አሁን ላይ የምትመለከቷቸው ወጣቶችን ስታነጻጽሩ ብዙ ልዩነት ብዙ አንድነትን የምታገኙበት የምትፈትኑበትም፣ ወጣቶችን በትዝብት የምትመለከቱም ይመስለኛልና እንደው የእናንተ ጊዜ ወጣትነት ምን ይመስላል? አሁን ያለው የወጣቱን ሁኔታስ እንዴት ትመለከቱታላችሁ? የኛ ዘመን የወላጆቻችን በተለይ ደግሞ ከኛ የወላጆቻችን ዘመን እራሱ ፈጣሪ በባረከው ልክ የሚሄድ እምነት የታከለበት ከሞላ ጎደል ፍሬያ እግዚአብሔር የሚታይበት ነው። በቀላሉ ላሳይሽ፣ ወላጆቻችን እኛም እንኳ በደረስንበት ጊዜ አስክሬን ሲያልፍ በጣም እንፈራ ነበር። አሁን ግን በስክሪን ላይ የሚቆበዝ ዘመን ነው። በቀላሉ እንድታየው ማለት ነው። ስለዚህ ሰፊ ልዩነት አለ ማለት ነው። መነሻው ላይ ብለሽዋል፣ ወጣትነት ወደ ጽድቅ ወይም ደግሞ ወደ ሲኦል የሚገባበት ሁለቱም ካያያዝ የሚመነጭ ነው። በእኛም በወላጆቻችንም ጊዜ አሁን እንዳለው ብዙ አጥፊዎች አልነበሩም። ታስቦባቸው ታቅደው ሀብት ተበጅቶላቸው የመጡ አጥፊዎች አልነበሩም። ምናልባት አሁን ላለው ክፉ ዘመን፣ አሁን ላሉት አጥፊዎች ረጅም ጊዜ ሲሰራ፣ በኛ ዘመን ደግሞ አሁን ላለው ዘመን፣ አሁን ላለው የአሸናፊነት ዘመን አለመሰራቱ ነው ልዩነቱ። ወላጆቻችን እኛም ልጆቻችን አሁን ላሉበት በበቂ ሁኔታ ስላልሰራናቸው አሁን ያለው የአጥፊነት ዘመን ውስጥ ገብተዋል። ስለዚህ እኔ ዘመኑን አይደለም ልክ እንዳንቺ ነው የምምጋራው ዘመኑን አይደለም የኛ ያለ መስራት ውጤት ምናልባት መስራት በሚገባን ጊዜ ውስጥ ደግሞ ወይ ሳናውቅ ወይ ችላ ብለን ነው ወይ በማይሆነ ነገር ተወስደን ያለፍነው ነገር አሁን ሰነፍ ተሸናፊ ወላጆችንና ተሸናፊ ልጆችን ፈጥሯል ማለት ነው እንደው በዚህ ውይይታችን ውስጥ አንድ ነገር ወደ አይምሮ የመጣ ምናልባት እንደው አሁን ይህንን ጉዳይ ስናነሳ አንድ ጉዳይ በአይምሮ የመጣ እርሶም ሲመጡ እንደው ድንገት መንገድ ላይ ያጋጠሙት ጉዳይ ይሆናል ብዬ አስባለሁ። ወጣቶች በተለይ እነዚህ የሀይስኩል ተማሪ የምንላቸው ስናያቸው ስምንት፣ አስር፣ አስራ አንደኛ ክፍል ተማሪ የሚመስሉ በአይን የምንገምታቸው ልጆች በትምህርት ሰዓታቸው የእምነት ተቋም ላይ ቁጭ ብለው አየር መውሰጃ ቦታ ተብለው የተሰሩ አንዳንድ ቦታዎች ላይ ዩኒፎርማቸውን ደብተራቸውን ይዘው ቁጭ ብለው ብዙ ጊዜ እናስተውላለን እና እየለመድ ነው የመጣን ይመስለኛል። ወጣቶች በዚህ በሚማሩበት ሰዓት ላይ የእምነት ቦታ መገኘታቸው በራሱ ልክ ነው ብዬ አላምንም። ሁሉም ነገር ቦታና ሰዓት አለው ብዬ ስለማምን ነው። አንዳንዴ ታክሲ ላይም ያለ ሰዓት ሲጋፉ የማይጠበቁ ቦታዎች ላይ ስናገኛቸው እናስተውላለን። እንደው ይሄ ነገር ልክ ነው ወይ? ለኛ እንደ ወላጅ ራሱ ልክ ልጆቻችንን እየተቆጣጠርን ነው ወይ የሚለው ነገር ለኔ ጥያቄ ይፈጥርብኛልና፣ አልታዘቡትም ይሄን ነገር አልተመለከቱትም ወይ? አጋጥሞት አያቅሙ ወይ? እንደው ካጋጠሙትስ እንዴት ታዝበውት፣ እንዴት አይተውት አለፉ? አመሰግናለሁ። እቴ ከመታዘብ አልፎ ሶስት አራት አምስት ጊዜ ጽፌበት አለ ትምህርት ሚኒስትር ድረስ ይሄንን ጉዳይ ልጆቼ በሚማሩበት ትምህርት ቤት ውስጥ ለተወሰነ ጊዜ ወላጅ ኮሚቴ ሆኜ ሰርቻለሁ። በጣም ነው ሀገሬ ስትከሰር የሚታየኝ ይሄ ምናልባት እንደ ቃል እናንሳ እ የሀገር ኪሳራ ነው። አንዳንድ ጊዜ ቅድም እንዳልኩሽ ታስቦበትም ነው እላለሁ። ስነ ስርዓት የሞራል ሕግ ካልሰራ የተጻፈ ሕግ አይሰራም። የትምህርት ቤት ሰዓት አለው ከዚህ እስከዚህ ተብሎ ያን የሚመሩ ኃላፊዎች አሉ፣ ግን ልጆቻችን ውጭ ናቸው። በምን ስም በመጣ ከውጭ በመጣ ነፃነት በምንለው የተሳሳተ ትርጉም ስም ማለት ነው። በዚህ መልኩ ምናልባት የኔም ልጆች አቡነ ጎርጎርዮስ ነበረ የሚማሩት እና አንዳንድ ጊዜ የኛም የእኛን እሴት መሰረት አድርገው የሚያስተምሩ ትምህርቶችም ይሄ ሲታይ ባቸው ታያለሽ። ይሄን ለማስተካከል ጥረት ሲደረግ ሲቃወሙ ታያለሽ ወላጆቻቸው። ይሄ ኑሮ ሕግ አለው አይደል፣ የሞራል ሕግ አለው። ፍርሃተ እግዚአብሔር እኮ እየኖርሽ ካላሳየሽው አስቸጋሪ ነው። ስለዚህ በደንብ መታዘብ አይደለም፣ በጣም ጽፌበታለሁ። አሁንም የምሰራው እዛ ላይ ነው። ሀገር እየከሰረች ነው በዚህ መልኩ በእንዝላልነት አድጎ የተማረ ተምሮ የጨረሰ ጨርሶ የተሾመ ሰው እንዴት ሊያገለግልሽ ይችላል? ትምህርት ቤት ህይወትም ስራ የሚሰጥበት ነው። ያን ያለያዘ ሰው ኃላፊነት ቢሰጠው፣ አሁን እኮ የሚጎሉን ብዙ ነገሮች ከስር ባልተሰራባቸው ነገሮች ነው። ልጆቻችን ላይ በወጣቶች ላይ የምናየው እኮ ቅድም ብይሻለሁ፣ በህፃንነትና በታዳጊነት ሳት ሰሪ ወጣቶቹ ላይ ዘላፍ ይባል አይቻልም። ወጣት ላይ አቅጣጫ መስጠት ነው። አቅምም የለሽም። በልጅነታቸው በአስተሳሰብ እያመፁ ያድጋሉ፣ በታዳጊነታቸው ይጎለብታል፣ በወጣትነታቸው ያን ያንጸባርቃሉ። ይገላሉ፣ ሬሳ ላይ ይቆማሉ። አገኘሽ ሀሳቤ ምናምን፣ ይሄ የመጣው ከስር ነው። ይሄ ደግሞ በአንድ በኩል እኛም መስራት ያለብን በተለይ ደግሞ ወላጆችና ትምህርት ቤት ከዛም አልፎ እሴት የመንፈስ ቤታችን የሆነው በቤተ ክርስቲያን በሚገባ አልተሰራም እና እነዚህን ወጣቶች እናያለን። ያለን ቤተ ክርስቲያን ውስጥ የምታያቸው ወጣቶች ጠጋ ብለሽ እኔ አናገራለሁ ሳይ ፐርፐዝ የላቸው እማይሆን ኢ ስነ ምግባራዊ ነገር ሲካሄድ ታያለሽ። ግን ለማን አቤት ይባላል? አቤት የምትይበት የለም። እኔ አንዳንድ ጊዜ ውስጤ ምን ያስባል ብቲ እንደው ህግ የሚያስከብሩ አካላቶች አሉ። አሁን ደንብ አስከባሪ ከትምህርት ሰዓት ውጪ፣ ከትምህርት ቤት ውጭ የሚገኝ ደንብ የለበሰ ተማሪ ወንጀለኛ ነው። እንደዛ ነው ማማሰ። እንደ ወንጀለኛ እየታየ ወላጁም ተጠያቂ መሆን አለበት፣ ትምህርት ቤቱም ተጠያቂ መሆን አለበት። በዚህ መልኩ ወደ ስርዓት መምጣት ይቻላል። እና አንዳንድ ጊዜ የሆነ አካልን ብቻ የምንጠብቅ ከሆነ አስቸጋሪ ነው እና እኔ በዛ መልኩ ነው የማየው። በጣም የሚያሳዝነኝ አገር ያ ነው፣ እውነት ነው። እኔ ምናልባት እዚህ ውስጥ ከሁሉም ከሚመለከታቸው አካላት ውስጥ አንዱ ቤተሰብ ነው አንዳንዴ እኛ ቤተሰቦች ለራሱ የልጆቻችንን መንገድ ስናስት ብዙ ጊዜ ይስተዋል አያለው ከራሴም ስጀምር ትምህርት ቤት ላይ ልጄ ልኬ አንድ መምህር ልጅን መቼም የሚቆጣው የሚቀጣልህ ስለሚወድህ ነገ የእሱ ተጠሪ ስለሚሆን እኛ ወላጅ ጎረቤት እየቀጣን ያሳደገን አሁን ላይ ግን አለ ወይ እውነት ይሄ ነገር አደለም ልጅን መምታት አደለም ልጅን መቆንጠጥ ይቅርና እንደው ለምክር ቢጠራ እንኳን ማናዞት የሚባልበት ሁኔታ ላይ ደርሰናልና እንደው የሆነ የተነጠቅነው ነገር አለ። እሱን ፈጣሪ ይመልስልን፣ የድሮውን ያደግንበትን ጊዜ ያምጣልን ማለት እወዳለሁ። ከዚህ ጋር ተያይዞ አንዳንድ ነገሮች የስልጣኔ መገለጫ የሆኑበት አጋጣሚ አለ ባለባበስ እነሱ ስልጡን ናቸው በአመጋገብ ስልጡን ናቸው በአነጋገር ስልጡን ናቸው ተብለን ነገር ግን በአነጋገርና ባለባበስ በአመጋገባችን ውስጥ ልጆቻችንን ምን ያክል እያነጽን ነው የሚለው ነገር በጣም ያሳስበኛል እንደው አንድ ክር ስልጡን ነው የምንለው ክርስቲያን አንድ ስልጡን ነው የምንለው ወላጅ ምን አይነት መገለጫ አለው ቴክኖሎጂንና ክርስትናንስ እንዴት ነው አያይዘን ማየት ያለ በምን መንገድ ነው አንድ ክርስቲያን ስልጡን ነው ልንል የምንችለው? መጀመሪያ ያነሳሹ የወላጆች ጉዳይ አንዱም ትልቁ ትኩረት እሱ ነው። ምንጩ እዛ ላይ ነው። ቅድም እንዳልኩሽ መጋጫቸው ወላጆች አሉ። መውለድ እንጂ የማሳደግ አቅም ተሰጥቶን አላደግንም። በልምድ ነው ያለ ነው፣ አሁን ያለ ነው። አብዛኞቻችን ደግሞ በጣም ከሰነፍ ያለፈ አቅመ ቢሶች ነው ልጅ ለማሳደግ መገለጫችን ሁልጊዜ እኔ ከልጆቼ ጋር የምጣለው ነገር አለ። ለልጆቼ የሚያስፈልጋቸውን እንጂ የሚፈልጉትን የሚፈልጉት አልሰጥም። ይሄ ሁለቱ ይጋጫል። የሚያስፈልጋቸው በየእድሜያቸው የሚያስፈልጋቸው ነው። እነሱ ደግሞ የሚፈልጉት ብዙ ነገር አለ። ከውጭ ተጽዕኖ በመነጨ እና ወላጅ አንዱ ትልቁ ለገዛ ልጆቹ ማነቆ የሆነው ከዚህ አንጻር ነው። አንደኛ ከመደበኛው የአካዳሚክና ገንዘብ ማግኛ ትምህርት ውጪ እኖረዋለሁ የሚለውንም ሃይማኖታዊ ህግ አይከተልም ከእኔ ጨምሮ ማለት ነው ብዛ ሁለተኛ የልጆቼ የአስተዳደግ መርህኔ እንዴት መኖር እንዳለባችሁ ሳይሆን እንዴት ህይወታችሁን መምራት እንዳለባችሁ ነው ማወቅ ያለባችሁ ኑሮና ህይወት ይለያያል ለህይወታችሁ ነው ትልቅ ትኩረት መስጠት ያለባችሁ። ኑሮ በቁስ ነው የሚመዘነው። ህይወት ግን በምናደርገው አስተዋጽኦ፣ በዙሪያችን ባሉ አዎንታዊ ነገሮች ላይ ነው የሚመዘነው። አሁን አሁን በተለይ ለተወሰነ ጊዜ ደግሞ የመጣው የቁስ ውድድር በብዙ መልኩ ልጆቻችንንም እኛንም ወደማያስፈልግ ቦታ ወስዶናል። ስለዚህ ከዛ አንጻር በዚህ ላይ ተጨምሮ ቴክኖሎጂ አሁን እንዳልሽው መጣ ስልጣኔ በእኛ ሳይሆን ከውጭ በመጣ ስርዓተ ትምህርት ተተረጎመ በእኛ ላይ ስለዚህ ለአንተ ስልጣኔ የምን ነው ብትይ ያሉትን እቅፍ ድግፍ አድርጎ ባሉት ላይ አዲስ ነገር መጨመር ነው ለእኔ ስልጣኔ ስልጣኔ ትርጉሙ ግን መቀየር የሆነ መጥቷል አሁን ብዙዎቻችን በተለይ የእኛም አካሄዳችንን አይደለም አንቀይርም፣ ለው አሳሳባችንን አይደለም እሴታችንን ግን መቀየር አንችለም መቼም። አንዳንድ ዘመናዊ ትምህርት የሚሰጥሽ ትምህርት አለ እና እሴት የምንለው ቫሌዎች በሶስት ነው። እነዚህ አንዱ የሚሰጥሽ እሴት አለ። አሁን ለምሳሌ ስማችን የተሰጠን እሴት ነው፣ አንቀይረውም። ከሁሉም በላይ ግን ትልቁ ኮር ቫልዩ የምንለው ነገር አለ በምንም መልኩ ሊቀየር የማይገባ የመጣው ቴክኖሎጂ እና ስልጣኔ ያን ኮር ቫልዩ ወይም ማንነትን የሚያስቀይር ነው ሴትነቱ ማንነት ነዋ። አሁን የመጣው ግን ያንን ያስቀይራል ትዳር የሁለት ተቃራኒ ጾታዎች ውህደት ነው አሁን የመጣው ቴክኖሎጂ አሁን የመጣው ስልጣኔ ግን ያንን ያስቀይራል ኮር ቫልዩን እያስቀየረ ነው ይሄ ደግሞ ፐርፐዝሊ ተደርጎ አንደኛ የኛን ለጋ አእምሮ እንዲያሸንፍ ተደርጎ ነው የመጣው። የኛ ለጋ አእምሮ ደግሞ በማንበብ ካልዳበረ፣ በመንፈስ ካልጠነከረ፣ ሻ በስነ ልቦና ካልበሰለ ተሸናፊ ይሆናል ማለት ነው። ለዚህ ሁሉ ሀብት ሃይማኖታችን መሰረት ነው። እሱን ሳታከብሪ ወደ ሌላ መሄዳት። ስለዚህ እኔ ስልጣኔን በዛ መልኩ ነው ምናየው ተገቢ ነው፣ ግን እኛ ውስጥ እየሰራ ያለው ተገቢ ባልሆነ መልኩ ነው። እኛን ማንነታችንን በመቀየር መልኩ ነው። እኔ አስታውሳለሁኝ። በዙሪያችን የምናየው ነው እኮ አሁን ሃይማኖት በመቀየር ምናልባት ስራ ሊገኝ ይችላል። ሰዎች የሚጋብዙ አንዱ በዛ ዓለም ሳትቀይሪ ስራ ማግኘታችን መፍጠር አይቻልም ይቻላል። ብዙ ፈተናዎች በዛ ነው የሚታለፉት በቁስ ላይ የምንመሰረት ከሆነ አስቸጋሪ። ይህ ይሄ እንግዲህ ከታች ካስተዳደጋችን ነው። ልጆቻችንን አሁን የሚወዳደሩት ቁስ ላይ ነው የሚያዩት ቁስ ላይ ነው። መማርን እየጠሉት ነው እየመጡ ያሉት። ለዚህም ነው በተለይ በየአጥቢያ ቤተ ክርስቲያናችን ያሉት ሰንበት ትምህርት ቤቶች የሚፈለገውን ያህል መስራት ያልቻሉት፣ በጣም የሚፈለገውን ያህል መስራት ያልቻሉት፣ ጠንካራ ወጣት የሚቆጭ ወጣት መስራት ያልተቻለው ለዚህ ነው። ለምን ተወሰደብኝ? ለምን ይሄን ሆንኩ? የሚል በተራ የቴሌቪዥንና የቪዲዮ በተራ እጁ ላይ ባለ ሞባይል የሚጨቃጨቅና የሚጣላ ትውልድ ስንት ካጠገቡ ያለው እና ይሄ ይሄ እኔ የስልጣኔና የቴክኖሎጂ ውጤት ተጽዕኖ አንዱ ቢሆንም ግን ቅድም እንዳልኩሽ የኛ ነው። ዘመኑ ይሄን አምጥቶታል። ለዚህ ዘመን ግን እኛ አልተዘጋጀንም። ባለመዘጋጀታችን ተሸናፊ እንሆናለን፣ እንዋጣለን። ይሄ ነው የኔ ትርጉም።